ሰዎች እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው ወይ? አለሽልኝ አለ። እግዚአብሔር ይመስገን። የሩትዬና የአብርሽ ሰርግ ትሄጃለሽ ብለሽ ነበረ አ ብዬ እና ደርሷ ደልሽ በዚህ ሳምንት እነሱ ኢትዮጵያ ሳይገቡ ስሙ ብቻ እንመለሳለን፣ ስጦታ ምናምን። ስለዚህ እኛ ደግሞ ሄደን እነሱን እንመለሳለን ነው

እሄዳለሁ ብዬሽ እንትን ብዬሽ ነበርኩ ከቤት ከሄደን ደስ ይለኛል። እኔ ቆንጆ ወይ እኛ ምን ይዘ እኔ ስ ምን ይገዛለ ሰርግ ምናምን ካወቅሽ፣ እኔ ግን አንድ ሺህ ብር ነው እሰጣለሁ ብዬ ወር አንድ አንድ ሺህ ብር ነው ግን እሱም ተቀብያለሁ ችግር የለም ግን ብሩም ተቀብያለሁ ማሬ። እኔ አንድ ሺህ ብር ከሰጠው እንትን ይላል። እሺ ምን እስቲ አስተያየት አርግልኝ ማርጓሽ። ዋ ደስ ይላል። አንድ ሺ ድራም ነው ዋ ደስ ይላል። ደስ ይላል በቃ አንድ ሺ ድራም ከሆነ የሆነ ነገር እንገዛለን እዚህ ጋር የአንቺ አንድ ሺ ብርና የኔን እና ጨምረህ ወይ ላፕቶፕ ወይ ነገር ገዝተህ እንሰጣለን። ጊፍት ማለት ነው። ላፕቶፕ ይሻላል ወይስ ተለፎን ስልክ ይሻላል? እስቲ አስረጂ። ለሩታ ደግሞ ቀሚስ ነገር ምን ነገር ይዘህ እንሄዳለን። ሽቶ ነገር ዶደራንት ነገር ይዘህ እንሄዳለን ወይስ ምንድን ነው? እስቲ አንድ ሺ ብር ምንድን ነው የምትገዢ ለኔ ውዴ? እስቲ አስረጂ። እንጂ አርቲስት ሲኪኒስቲ አይፎን እንገዛለን። አይፎን ስንት ብር ነው? አይፎን አንድ ሺ ብር አንድ ሺ ብር አንድ ሺ አምስት መቶ ብር እንደዚህ ደና አይፎን ይገዛል። እስቲ ንገርኝ። ካልሆነ ደግሞ አበድሬም ቢሆን ችግር የለም ይገዛለን። አይፎን ይሻላል ወይስ እንዴት ነው? የሁለታቸውም አይፎን አይፎን እንገዛለን። እስኪ አስደስጭኝ። እስኪ ለአንቺ የሚመች አንቺ ብዙ ጊዜ ውጭ ስለምትወጭ እኔ እዚህ ሀገር ሶስት ዓመት ከሆነ ውጭ ወጥቼ ምናምን አላውቅም። እንደውም አየር ወስጄ ተንፍሼ አላውቅም። የእውነት አሁን ዛሬ ሰርግ ነግሬያለሁ ለሴትዮዋ፣ እንደዚህ ከኢትዮጵያ መጡ ልጆች አሉ ማየት ፈልጋለሁ ብዬ። በጣም ከሲንት ሚሊዮን ማና በኋላ አጠይቀን ከባድ ነው እሱ ሀገር መቼም ታውቂያለሽ እና እስቲ ሴትዮ ሂጅ ብላኛለች። ስለዚህ በጣም ደስ ይብለኛል። ደግነት እዚህ ሀገር ከመጣሁ ውጪ ምናምን ወጥቼ ሰላም አላውቅም። አንቺ ደግሞ ውጪ የምትወጪ ስልክ ምናምን ስለምትሄጂ እስቴ አስቴት አድርገኝ ስልክ ይሻላል። እና በጣም አሪፍ አሪፍ አሳብ ነው። በጣም ምርጥ አሳብ ነው። በቃ አንቺ አይፎን እና ሽቶ ግ፣ እኔ ደግሞ የሆነ ነገር እገዛለሁ አንቺ መጀመሪያ ብር ላኪ። ችግር የለም ብር ላኪ፣ እና እኔ የምገዛው ነገር አሳይሻለሁ። እሺ በፎቶ ማለት ነው። መጀመሪያ አንቺ ብር ላኪ፣ እኔ ደግሞ አሳይሻለሁ። እኔ ላንቺስ ማለት ነው። አንቺ ያው ሦስት ዓመት ሁሉም ውጭ ወጥቼ እኔ ውጭ ችግር የለብኝ። እኔ ዛሬም ከነገ ሁሉም ጊዜ ነው። ገዛ ውጭ መውጣት ከሴትዮዋ ሴትዮዋ ልጅ ስራ አለ ስውቅም ቅርብ ስለሆነ ማለት ነው፣ ሄጀም ገዛለሁ ችግር የለብንም ውዴ። ከዛ አንቺ ማለት ነው አሁን በቃ ሰው ይዞ ነገር ካለን እንጂ አይፎን አንድ ሺህ ብር የለም ነገር በቃ ምናምን ነው እሱ ምን እሺ፣ በጣም ግዢ አሪፍ ነው። እሺ ማሬ እሺ ማሬ፣ በቃ እኔ ልክልሽ አለው። ጥሩ ሀሳብ ነው። እኔ ቆንጆ በጣም ነው የማመሰግነው በእውነት። እስቲ አኮንት ላክልኝ፣ ሴትዮሽ አኮንት ላክልኝ እስቲ። እሺ ማሬ፣ ጭራሽ ትንሽ ነው። አዎ ማሬ፣ ብር አስገብታለች ሴትዮ ማለት ነው። አስወጥተሽ እንትን ብለሽ፣ አይፎን ግዢ አይፎን ግዢ፣ እሺ አይፎን ግዢ እና ከዛ እንትን እንድትገዢ እንገዛለን፣ ሽግ ደህና ደህና ሽቶ እንገዛለን። ከዛ እንሄዳለን ማለት ነው። ባዶ እጅ ከምንሄድ ይሻላል። ቆንጆ በጣም ነው ነው በእውነት ማሪ፣ በቃ እንገዛለን፣ በኋላ አሁን፣ በኋላ በኋላ በቃ

ችግር የለም እኮ ማሬ፣ አብሽም ሰው አንቺም ሰው። ማውሌሽ እኮ አውቃለሁ። ግን እኔ ብሪ ከላኩሽ በኋላ እንደዚህ ማውን የለብሽማ። እን ማውራት አለብሽ መች ሲንሳት እንሄዳለን መች ደግሞ እንሄዳለን የሚባለው ነገር እንጂ ለምን እንደዚህ ትያለሽ? መቼ ነው የምትገዢ ምናምን ነገር። ብሩ እንኳ ነ ልክ ያለው ምን አስርሹ እኔ ዛሬ ነገር ግን ነገር ወደ እኔ እንሄዳለን አልተመቸም ብሩ ራሱ ለራሱ ብር የለ ለእኔ ካለ ስ አበድሬ ብር ማለት ብር ካለሽ ማለት ነው። ስትጀምር ለእኔ ብር የለ በጣም ምን ብለሽ ሌላ ብር ካለ ስ አንድ ሺህ ብር ካለ አበድሬ ስርቼ እሰጥሻለሁ። ላብሪ ምንድ ነው የሚበድረው? እሄዳለሁ ብለሽ አይደለም እንደ አሳምነሽ እኔ ብር ልክ ላኪኝ እኔ እገዛለሁ እኔ ማውጣት ስለማልችል ብዬሽ ላቁሽ አይደለም እንደ እየቀበሹ ምን ሆነሽ ነው? እንደዚህ አትበኝ ንዴ ኧረ፣ እንደዚህ ጥሩ አይደለም። ማረኝ። እንዴ እኔ ከታም ብቻ ነው የሚበደልሽ? እኔ የለኝም፣ የለኝም ያልኩሽ እንደዚህ ያለሽ እንደ አረ ጥሩ አደለም፣ እየቀለልሽ ነው እንዴ። እሽቲ ነገ ከነገ ወዲያ የሚባል ነገር የለም እኮ አሁን ከገዛሽ ነገር ማሄድ ነው። ምንድን ነው እንደዚህ የምትይ እንዴ? ለራሴ ነው ልብስ የገዛሁት። የምን አብርሽ ነው? አብርሽ ገለል ማግባት ይችላል። ለራሴ ነው፣ ለራሴ ገዝቻለሁ ባክሽ አንቺ ዝም በይ፣ ጭቅጭቅ በግ በግ ነሽ። ለስራ ነው እንጂ ለራሴ ነው ልብስ የገዛሁት። የምን አብርሽ ነው? ገደል መግባት ይችላል። ለራሴ ነው። የት ታውቃለሽ? የት ነው? ፎቶ ብቻ ነው የምዘግቡ ማለት ነው። ከፈለሽ ፎቶ ይሰጥሻለሁ። የምን የምን አብርሽ ነው? ገደል መግባት ይችላል። የምን ብር ነው ጫማ የገዛሁት? ቲሸርትና ሱሪ

ማለት እንደዚህ ማለት ጥሩ አይደለም። ምን አሁን ሚዲያ ላይ ወጥቼ ነው የምትይው? ሚዲያ ቀና ዝቅ ብዬ ይህ አንገቴን የሰሩት ግፍ ነው ግፍ ነው እኔ ሰው አንድ ቀን እንጀራ ገዝቼ ሳልበላ ትላለች። ጥሩ አይደለም ታይ አልበለሽ እኒህ ሰርግ እኒት እንጂ፣ እንደዚህ ለምን ትያለሽ? አሁን ከተማ ጥቼ ነው በምን ብር ነው የእነሱ ሰርግ የሚሄደው? እንጀራ በልቶሽ አታቂም። ለራስሽ ሁሉም ነገር ሆነሽ አታውቅም። አ ግን ለአብርሽ ስትይ ማለት ነው አንድ ሺ ድራም ነው ምታው። አንድ ሺ ድራም ኢትዮጵያ ስንት ብር? ሁሉም ነገር ጨምሯል። ጫማ፣ ሱሪ እኔ እናት ለራሰ ካላስ ጨርሸ ለሎ ምርካቡ በኋላ በስልክ እንዳትደውይ። እኔ ይሄ ቦይስ ሚዲያ ላይ አውጥቼ ነው የምዘረዘርሽ ማለት ነው፣ እዚህ ቀጥለሽ ቦይስ ካስ ሜሴንጅር ላይ አሁን እየደወለች ነው፣ ሜሴንጅር ላይ ሁሉም ቦታ ላይ አትጨናነቂ፣ ውጭ ከመስመሪያ ማለት ነው፣ ብሎክ ነው ማድረግሽ። ውጭ ከመስመር። በእውነቱ እንደዚህ አይነቶቹን ያብዛለን። ዛሬ እንደው ቂቤ ነው ያጠጣሽኝ፣ እግዚአብሔር ይስጥሽ በእውነት። እኔም ራሱ ካገኘው ማለት ነው እንደዚህ ማድረግ ፈልጋለሁ መውሰድ ፈልጋለሁ። እንደዚህ አይነቶቹ በክት በጎች ሲገኙ ማለት ነው። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንዴት አላችሁ? እኔ ጋ ያለው ፈጣሪ ይመስገን። የእኛ ጉድ መቼም አለቃ የለውም። እውነት ግን አይደክማችሁም? እውነት የአረብ ሀገር ህይወት አልሰለቻችሁም? ኧረ ተው ወገን ተው፣ ግን ተው፣ ግን አደብ ግዙ ተው። እንደው በእውነት ይህንን ያደረግሽ ልጅ እግዚአብሔር የባረከሽ ጀግና ነሽ፣ ጀግና ይገባታል። ለምን አንድ ሺህ ብር ብቻ አደረግሽው? እኔ አንቺም ቢያደርገኝ ሶስት አራት ሺህ ነበር መቀበላት ማለት ነው። እንደዚህ አይነቶቹ በጎች ሊወሰድባቸው ራሱ ምንም አያሳዝኑ ሰው በእናታቸው እንደው ቢያንስ እንኳን እንደው ሰው ድካሙ፣ እድሜው፣ ጉልበቱ፣ የሰው ፊት መገረፉ አይታየውም። ይህ ሁላ ነገር እንደ ሳይታየን ቀርቶ አሁን ደግሞ አለም አፈሯ ባለቤትህን ምናምን ንትል ባለቤትሽ ቢኖርና ልጆች ቢኖሩ ቤተሰብ ቢኖሩሽማ ለቤተሰብ ብታስቢ ማኖር እንደዚህ አንድ ሺ ድርሃ አይፎልግ ዛ ሽቶ ልግዛ እያልሽ ጭራሽ ስለ እነዛ ሰዎች ማሰብ አይጠበቅብሽም ነበረ። በእውነት እጅግ በጣም ነው የሚያሳዝነው። እንደዚህ ዚን ያክል የአረብ ሀገር ሴት እንደዚህ ዘግጣ መገኘቷ በጣም ነው የሚያሳዝነው። እውነት እና አብረሽ ይጮሃሉ ሌሎች ሌሎችም የተባረኩት ወንድሞቻችን እረፉ እየተባለ ይጮሃል። ግን ዋጋ የሚለት እንደው ፈጣሪ ልብ ይስጣል። በእውነቱ በጣም ነው የሚያሳዝነው።